ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ባይብል ቤስድ ትራማ ሂሊንግ ያሰልጣኙ ስልጠና መሰጠቱ ተገለጸ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆችና የወጣቶች አገልግሎት ቢሮ ከኤስአይኤል ኢትዮጵያ ጋር በመተባበር ቤስት ትራማ ሂሊንግ ያሰልጣኙ ስልጠና በክልሉ ለሚገኙ የልጆች የታዳጊዎችና የወጣቶች አገልግሎት አገልጋዮች በ22 ሙሉ ወንጌል አጥቢያ ቤተክርስቲያን እንደተሰጠ ተገልጿል ተገልጿል። በስልጠናውም ላይ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ደቡብ ምዕራብ አዲስ አበባና አካባቢው ክልል እና ሰሜን ምዕራብ አዲስ አበባና አካባቢው ክልል የተወከሉ ሰልጣኞች ተገኝተው ስልጠናውን ወስደዋል። ፓስተር ኤልያስ አየለ እባላለሁ የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች እና የልጆች እንዲሁም ደግሞ የወንጌል ክፍል አስተባባሪ ነኝ። እንግዲህ ዛሬ እዚህ የተገናኘንበት ምክንያት ከሰኞ ዕለት ጀምሮ ባይብል ቤዝድ ትራውማ ሂሊንግ ስልጠና ላይ ነው ያለነው፣ ለአምስት ቀን ዛሬ አራተኛ ቀናችን ነው። እንግዲህ ከደቡብ ምስራቅ አዲስ አበባና አካባቢው ክልል ወደ ሰላሳ የሚሆኑ ሰዎችን መርጠን በዚህ ስልጠና ላይ የሚሰለጥኑ ለማድረግ ችለናል። እንደገና ደግሞ በአዲስ አበባ ዙሪያ ካሉ ከሁለቱ ክልሎች አምስት አምስት ሰዎችን ከነሱ እድር ሰጠናቸው። ይህንን ስልጠና እያስተባበር እንገኛለን። የትራውማ ሂሊንግ ስልጠና በቤተ ክርስቲያን ብዙ ያልተለመደ ነው እና እንግዲህ ለእኛ ለመጀመሪያ ጊዜ ሊሆን ይችላል ብዬ የማስበው፣ ስልጠናው ግን በጣም አስፈላጊ ነው። በቤተ ክርስቲያን የሚሆን ከቤተ ክርስቲያን ውጭ ያሉትን ወጣቶችን ልጆችን፣ ታዳጊዎችን እንዲሁም ደግሞ ትልልቅ ሰዎችን በዚህ በትራውማ ሂሊንግ አገልግሎት ማገልገል በጣም አለብን። እንደሚታወቀው አሁን ያለንበት ዘመን በጣም አስቸጋሪ ዘመን ነው። አስቸጋሪ ጊዜ ላይ ነው ያለነው። ብዙ ሰዎች እየተጎዱ ያሉበት ጊዜ ነው። ውስጣዊ ቁስለት ውስጣዊ ጉዳት፣ ውስጣዊ ደግሞ ስብራት፣ ሰዎች በተለያየ መንገድ የሚያጋጥማቸው ጊዜ ነው። ከዚህ የተነሳ ብዙ ሰዎች ከነቁስለታቸው በቤታቸው ተቀምጠው ያንን ቁስለታቸውን ይዘው የሚያቀስቱ ብዙዎች አሉ። ስለዚህ ከዚህ ስልጠና አኳያ ራሳችንም ተፈውሰን ሌሎች እንዴት መፈወስ አለብን የሚል ስልጠና ነው ሞር ከሰኞ እስከ ሮብ ያለው ጊዜ ሰልጣኞቹ ላይ ያለ ስራ ነበረ። ሰልጣኞቹ እራሳቸው በተለያዩ ትራማ ውስጥ ያለፉ እንዴት መፈወስ እንዳለባቸው እሱን ስናደርግ ቆይተናል። ከዛ በኋላ ግን ሐሙስና አርብን ሌሎችን እንዴት ማገልገል አለብን፣ እንዴት ሌሎችን መርዳት አለብን የሚል ስልጠና ነው። በአጠቃላይ ይሄ ባይብል ቤዝድ ትራውማ ሂሊንግ በጣም ለቤተ ክርስቲያን አስፈላጊ ነው። ሰላም፣ ጌታውን ሰለሞን እባላለሁ። በኢትዮጵያ ፕሮግራም ቤተክርስቲያን የደቡብ ምስራቅ አዲስ አበባ እና አካባቢው ክልል የወጣቶች አገልግሎት አስተባባሪ ነኝ። በዚህ ፕሮግራም ላይ ደግሞ የፕሮግራም ኮኦርዲኔተርና አሰልጣኝ ነኝ። ስልጠናው በጣም አሁን ላለንበት ዘመን በጣም ጠቃሚ ነው። ለወጣቶች እና ለልጆች አገልግሎት በጣም ጠቃሚ ነው። በስልጠናው ላይ የተሳተፉ ሰልጣኞች ከሁለቱ አገልግሎት የተመረጡ ወጣትና ከልጆች አገልግሎት የተመረጡ ናቸው። የሚያገለግሏቸውን ልጆችና ታዳጊዎች ወጣቶች ያለባቸውን ችግር መረዳት እንዲችሉ አቅም የሚጨምሩ ግን ከምንም በላይ ደግሞ ስልጠናው የልብ ቁስል ፈውስ ትራውማ ሂሊንግ ስለሆነ ሰልጣኞቹም ደግሞ በብዙ መልኩ የተፈወሱ ብዙ ሸክማቸው የጣሉበት ትሬኒንግ ነው። ይሄ ትሬኒንግ በቀጣይነትን በክልሉ በተለያዩ አጥቢያዎች በእነዚሁ በሰለጠኑ ሰልጣኞች አማካኝነት እንደሚሰጥ እናምናለን። ለዚህም ደግሞ አጥቢያዎች በራቸው እንዲከፍቱ በዚሁ አጋጣሚ መጠየቅ እፈልጋለሁኝ። ስልጠናውን ለመስጠት ደግሞ አብሮን የቆመውን የሳይን ኢትዮጵያ እግዚአብሔር አምላክ ባርክ ለማለት እወዳለሁኝ። እንዲሁም የክልሉ አገልጋዮችና መሪዎች ፕሮግራሙን በጣም በብዙ ደስታ ስለተቀበሉ ሁኔታዎች ስላመቻቹ ይታየ ሲባርካቸው ላለሆኝ ስሜ ምንተስኖት ይኖር ይባላል። የመጣሁት ከደቡብ ምዕራብ አዲስ አበባና አካባቢ ክልል ነው። ይሄ የትራማ ሂሊንግ ስልጠና በጣም ጠቃሚ አግኝቼዋለሁ። ብዙ ሰዎች ለረጅም ጊዜ ከተያዙበት መንፈሳዊ ነገራቸው ኖርማል ህይወታቸውን ከተያዙበት ነገር እንዲወጡ በጣም ብዙ ሰዎች ያለቀሱ ረጅም ጊዜ ከተያዙባቸው ሐዘኖች ረጅም ጊዜ ከተያዙባቸው ነገሮች የወጣንበት ሁላችንም ውስጣችን የነበረው ነገር እንዲፈታ ምክንያት የሆነበት ስልጠና ነው። ይህንን ፋስል ያደረጉት ያዘጋጁትንም ደግሞ ስልጠና የሰጡትንም እግዚአብሔር ይባርካችሁ። ልንወዳለው ደግሞ እንደ እግዚአብሔር ረድቶን ይህንንም ወደ ክልላችን አወር ደግሞ የተለያዩ ወጣቶች በዚህ ውስጥ ለሚያልፉ የተለያዩ ሰዎች እንደምንሰጥ አምናለው። ይህን መልእክት የምታዩ ሰዎች እንደዚህ አይነት ስልጠና ሲመጣ ፊተኛ ንጡን እንድትቀድሙ እግዚአብሔር ይህን የፎስ ፕሮግራም በእናንተ ውስጥ እንዲያደርግ ደግሞ ሰዎች መፎስ ምክንያት የሆነ ስለሆነ ይልናገሩ ዳለ በጣም ልንተጠቀምበታለ ብዙ ሰዎች በእንባ ካላቸው ነገር የተላቀቁበት ፕሮግራም ነው። በጣም ደስተኛል። ስሜ ሳሌም ወንድም አገኝ ይባላል። የመጣሁት ከአዋሬ ሙሉ ወንጌል ቤተክርስቲያን ነው። የማገለግለው የወጣቶች አስተባባሪ ነኝ። አሁን ያለበት ስልጠና ትራማ ሂሊንግ ይባላል። ይህ ስልጠና በጣም አሪፍ ነው። አብዛኛውን ጊዜ ብዙ ቤተክርስቲያን ላይ አልተለመደም ግን ቢሰጡ ብዙ ሰዎችን ይጠቅማል ብዬ የማስበው ስልጠና ነው። ከዚህ ስልጠና ካየሁት ነገር አብዛኛው ሰው ኦልሞስት ኤቭሪዋን ሁሉም ሰው የሚያጋጥመው የሆነ ችግር ሊኖር ይችላል። የውስጥ ቁስለት ወይ ሕሊና ጉዳት ሊኖር ይችላል። ስለዚህ ያንን የሕሊና ጉዳት እንዴት ነው ማከም የሚቻለው፣ እንዴት ነው ሰው ከዚያ ውስጥ መውጣት የሚቻለው የሚሉትን ነገሮች ያስተምራል እና ይህንን ስልጠና ብዙ ሰው ቢያገኘው ይጠቀማል ብዬ አስባለሁ። ወደ ወጣቶች ስመጣ ደግሞ ወጣቶች በዚህ እድሜ ላይ ብዙ ነገር ላይፍን ለመቀየር በጣም ብዙ እንቅስቃሴዎች ስለሚያደርጉ ብዙ ነገሮች ሊያጋጥማቸው ይችላል። ስለዚህም እነዛ የሚያጋጥሟቸውን ነገሮች እንዴት ነው ከዛ ውስጥ መውጣት የሚችሉት እንዴት ነው ሂል ማድረግ የሚችሉት? ትራማ ሂል የሚደረግ ፕሮሰስ ስለሆነ እንዴት ነው ሂል የሚያደርጉት የሚሉት ነገሮች ኢምፖርታንት ስለሆኑ ወጣቶች እነዚህን ትሬኒንጎች በየቤተክርስቲያኑ ቢሰጥ በጣም አሪፍ ነው። ስሜ ዮናታን አገኘሁ ይባላል። የመጣሁት ኤስኤል ኢትዮጵያ ከሚባል ድርጅት ነው። የኔ ኃላፊነት ስክሪፕቸር ኤንጌጅመንት ወይም የቃለ እግዚአብሔር አጠቃቀም፣ በዛ ውስጥ ስፔሻሊስት ሆኜ ነው የማገለግለው። አሁን የመጣ ነው ትራውማ ሂሊንግ ስልጠና የአሰልጣኞች ስልጠና ለመስጠት በዚህ ነው ያለ ነው። ላለፉት እንግዲህ ዛሬ አራተኛ ቀናችን ነው። በጣም የሚገርም ጊዜ ነበረን። እግዚአብሔር ረድቶን ሰልጣኞቹ በደንብ እንጌጅ አድርገው የእግዚአብሔርን ቃል በደንብ ወስደው እንዲሰለጥኑ ሆኗል ማለት ነውና የልባቸውን ቁስል ምን እንደሆነ እንዲያውቁ ስለ ሐዘን፣ ስለ ሕሊና ጉዳት የተለያዩ ርዕሰ ጉዳዮች ስላሉት ያንን አንስተን በመጨረሻ ደግሞ ስለ ሕመማችን ወደ መስቀሉ ማምጣት፣ ስለ ይቅርታ፣ እነዚህ መሰረታዊ ነገሮችን አንስተን ነበር የተማር ነው እግዚአብሔር ረድቶት ጥሩ ጊዜ ነበረ። ጥሩ ፊድባክ ነበረ። ሰዎቹ የነበራቸው ልቃትና ትጋት በጣም ደስ የሚል ነው። እንደሌላ ስልጠና አልነበረም። ለእኔ እኔ ማለት የሚፈልገው ነገር ምንድ ነው ትራውማ ሂሊንግ እንደ ዝም ብሎ ሰዎች በቃ በጦርነት ወይ በግጭት ወይ በመፈናቀል ውስጥ ያሉ ሰዎች ብቻ ሳይሆን ቤተ ክርስቲያን እንደ አንድ የአገልግሎት ዘርፍ ወስዳ ልትጠቀምበት የምትችል ትልቅ የሚሽን ፊልድ ነው እና ቤተክርስቲያን የታመሙ ሰዎች የተጎዱ ሰዎች ልባቸው፣ ነፍሳቸው የተጎዳን ሰው ማከም ማገልገል ስለሆነ ሁለንተናዊ የሆነ አገልግሎት ለመስጠት ቤተክርስቲያን ልትጠቀምበት የምችል እንዳንድ አገልግሎት ዘርፍ ልትይዘው የሚገባ ትምህርትና ስልጠና ነው ብዬ ነው። ትኩረቱን በልጆች አስተዳደግ ላይ ያደረገ ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ከምዕራባዊ ደቡብ ክልል ጋር በመተባበር በጅማ ከተማ ሲሰጥ የነበረው አንደኛ ዙር ስልጠና ተጠናቋል። በስልጠናው ከጅማ ከተማ ከሚገኙ አጥቢያዎች የተውጣጡ ሰልጣኞች ተካፋይ የነበሩ ሲሆን ስልጠናውን የሰጡት ነዋሪነታቸው በኖርዌይ ያደረጉት ጋሽ ጋይብ ክብርሀብ እና ባለቤታቸው እህት አጥናፍ ብርሃኑ መሆናቸው ተገልጸዋል። የስልጠና ሁለተኛ ዙር በቀጣይ ሳምንታት በሐረር እና በጅማም እንደሚቀጥል ተገልጸዋል። በተመሳሳይ ሰልጣኞቹ በሌሎች ክልሎች ሲሰጡ የቆዩ ሲሆን በሌሎችም ክልሎች ለመስጠት እቅድ እንደተያዘ ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። የመሪዎች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሰላሌ ክላስተር በፊቼ አጥቢያ ቤተ ክርስቲያን የመሪዎችና የወጣቶች መሪ ስልጠና ተካሂደዋል ከየካቲት 18 እስከ 19 2017 ዓ ም ከ10 አጥቢያዎች የተወጣጡ 20 የአጥቢያ መሪዎችና 21 የወጣት መሪዎች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ የመሪነትን ስልጣን በአግባቡ መጠቀምና ተተኪ መሪዎችን ማፍራት በሚል ርዕስ ላይ ስልጠናውን ሰጥተዋል። እንዲሁም በመጋቢ ሽመልስ ጠጂ የወጣት መሪ ዋና ተግባርና ወጣትነት፣ የምክር አገልግሎት በሚሉ ርዕሶች ላይ ለወጣቶች ስልጠና ተሰጥተዋል። በአካባቢው ያሉት አጥቢያዎች በብዙ ፈተና ውስጥ እያለፉ ባሉበት በዚህ ጊዜ ይህ ስልጠና በማግኘታቸው እጅግ ደስተኛ እንደሆኑ ገልጸዋል። የወጣት መሪ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል በጉለሌ ጳውሎስ አጥቢያ ቤተ ክርስቲያን ሶስተኛው ዙር የተተኪ ወጣት መሪ ስልጠና ተካሂደዋል። ከካቲት 22 እስከ 23 2017 ዓ ም ከ77 አጥቢያዎች የተወጣጡ 57 የወጣት መሪዎች ተገኝተዋል። በመጋቢ ቢኒያም ጅራታ ወጣትና ታላቁ ተልእኮ ዩዝ ኤንድ ግሬት ሚሽን በሚል ርዕስ ስልጠናው ተሰጥተዋል። እንዲሁም በመጋቢ ሽመልስ ጠጅ የወጣትነት አእምሮ ልብና እድሜን በአግባቡ መጠቀም በሚል ርዕስ ላይ ለወጣቶች ስልጠና ተሰጥቷል። ሰልጣኞችም በሕይወታቸው እጅግ ትልቅ የሆነ ለወንጌል አገልግሎት የሚያነሳሳ ስልጠና እንደሆነ ለዝግጅት ክፍላችን ገልጸዋል። ለቤተ ክርስቲያን መሪዎች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ከየካቲት 18 እስከ 21 2017 ዓ ም ጊምቢ ከተማ ቁጥር አንድ ሙሉ ወንጌል አጥቢያ ቤተ ክርስቲያን በተካሄደው ስልጠና ላይ ከምዕራብ ወለጋ ዞን ከጉሊሶና አካባቢው፣ መነሲቡ፣ አሶሳና አካባቢው ከአራቱን ክልሎች የተወጣጡ 295 መሪዎች ተገኝተዋል። ስልጠናው በመተዳደሪያ ደንብ፣ በመሪዎች ልዩ ልዩ ስርዓቶች፣ በቤተ እምነቱ አጠቃላይ እንቅስቃሴ ላይ በመጋቢ ታረቀኝ ውመታና በማህበራዊ ዋስትና ላይ በ በመጋቢ ኤልያስ ወንድሙ ተሰጥተዋል። በመሪዎች አቅም ግንባታ ላይ በመጋቢ ሽፈራው ረጋ ስልጠናው ተሰጥተዋል። የቤተ እምነቱ ዋና ጽህፈት ቤት የህንፃ ግንባታ ሂደት አስመልክቶ በስፋት ገለጻ መደረጉን ያገኘነው መረጃ ያመላክታል። ምስባኮቻችን በሚል ርዕስ ለአገልጋዮች ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ቢሮ ከአርሲ ዞን ክልል ጋር በጥምረት በመሆን የአገልጋዮች ስልጠና ተከናውነዋል። ከየካቲት 26 እስከ 27 2017 ዓ ም በአሰላ ከተማ የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው በክልሉ የሚገኙ 128 አጥቢያዎች የተውጣጡ 400 የሙሉ ጊዜ አገልጋዮች ኳየሮች፣ መሪዎች፣ ወጣቶችና የመድረክ አገልግሎት አገልጋዮች ተገኝተዋል ተሰጥቷል። ምስባኮቻችን በሚል ርዕስ በመጋቢ ተስፋዬ ጋቢሶ ስልጠና የተሰጠ ሲሆን እንዲሁም በዕለቱ ለተሰበሰቡት አገልጋዮችና መሪዎች በምክትል ፕሬዚዳንት በመጋቢ ለወየው ስንሻው ስለ ኢትዮጵያ ሙሉ ወንጌል ወቅታዊ ሁኔታ አገልግሎቷ፣ እንዲሁም ስለ ዋና ጽህፈት ቤት ህንጻ ግንባታ ገቢ ማሰባሰቢያ ቀን መወሰን በተመለከተ በጠቅላላ ጉባኤ ስለተወሰነው ሁለት ፐርሰንት አከፋፈል፣ ስለ አገልጋዮች ማህበራዊ ዋስትና አከፋፈልና ግንቦት ላይም ስለሚኖረው አገር አቀፍ የወንጌል ስርጭት በሚመለከት ጉዳዮች ላይ ማብራሪ ዛሬ ሰጥተዋል። በዕለቱም የአርሲ ዞን ክልል ፕሬዝዳንት መጋቢ ስዩም ከበደ ከላይ ለተዘረዘሩት ስራዎች መሪዎች ትኩረት እንዲሰጡና የጌታን ስራ እንዲሰሩ በአጽንዖት አሳስበዋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁም እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።